በታሪክ ትልቁ ሶላተል ጂናዛ ሱልጣን ሱለይማን አልቃኑኒ ከዕለታት በአንዱ ሌሊት አንድ ህልም አዩና ተደናግጠው ከእንቅልፋቸው ተነሱ። የቅርብ ዘመዳቸውን ተጣርተው ፈረስ እንዲያዘጋጅላቸው እና ሲነጋ ጎዳና ላይ ወጥተው የህዝቡን የቅን እንቅስቃሴ ማየት እንደሚፈልጉ ማስረዱት። ከነጋ በኋላ በተዘጋጀላቸው ፈረስ ብቻቸውን ጎዳና ላይ በመውጣት የህዝቡን እንቅስቃሴ መቃኘት ጀመሩ። በዚህ መካከል አንድም ሰው ያልተከተለው አንድ ጅናዛ በጎዳና ላይ ሁለት ሰዎች ብቻ ወደ መቃብር ሲወስዱ ተመለከቱ። ሱልጣን ሱሌማንም ቀረብ ብለው ይህ ብቻውን ወደ መቃብር የሚሸኘው ጅናዛ የማን ነው ብለው ሲጠይቁ፣ ይሄማ ዝሙተኛ ኸምር፣ ጠጭ ከሚስቱ ውጭ ልጅም ሆነ ቤተሰብ የሌለው ግለሰብ ጅናዛ ነው። ስለዚህ የዚህን ዝሙተኛና መጠጥ ጠጭ ጅናዛ ማንም ሰው ሊሸኘውና ሊሰግድበት ፈቃደኛ የሆነ ሰው የለም ይሏቸዋል። ሱልጣን ሱሌማንም በጣም ይቆጡና ይህ እንዴት ይሆናል የሙሐመድ উম্মት አይደለንም እንዴ ይሉና جناዛውን ተሸክመው ወደ ባለቤቱ ይመልሱታል እዛም እንደደረሱ ባለቤቱ እጅግ አዝና ታነባለች ሱልጣን ሱሌይማንም በመገረም እንዴት እንደዚህ ታለቅሻለሽ? ባለቤቴ ዝሙተኛ ጠጭ አልነበረም እንዴ ይሏታል። የሟች ሚስትም የሚጠይቃት ሰው ሱልጣን ሱሌይማን መሆናቸውን አታውቅም። ባለቤቴ አላህ ይዘንለትና አላህን የሚፈራ ነበር። ልክ እንደ ሱ አላህን ፈሪ ልጅ ይመኝ ነበር፣ ነገር ግን ሞት ቀደመው ትለዋለች። ሱልጣን ሱሌይማንም ከዝሙተኝነትና ከጠጭነቱ ውጪ ምን የተለየ ነገር ይሰራ ነበር? ይሏታል። ሚስትም ባለቤቴ ሁልጊዜ በየመንደሩ እየዞረ መጠጥ ወደሚገኝበት ቦታ በመሄድ መጠጦችን በብዛት በመግዛት ወደ ቤት ያመጣና ግ ግቢ ውስጥ ባዘጋጀው ጉድጓድ ውስጥ ይደፋውና አልহামዱሊላህ ዛሬ ለብዙ ሙስሊም ወጣቶች ወንድሞቼ ብዙ ወንጀልን ቀነስኩላቸው እያለ ጌታውን ያመሰግን ነበር በማስከተልም ሁል ጊዜ ምሽት በሆነ ቁጥር ወደ ሴተኛ ዳሪዎች መንደር በመጓዝ ለብዙ ሴተኛ ዳሪዎች ዝሙ ሰርተው የሚያገኙትን ሙሉ የቀን ገቢያቸውን ክፍያ ከሰጣቸው በኋላ ወደ ቤታቸው እንዲመለሱ ያደርግና ቤቱ መጥቶ አልহামዱሊላህ ዛሬ ለብዙ ሙስሊም ወጣቶች ወንድሞቼ የዜና ወንጀልን ቀነስኩላቸው እያለ ጌታውን ያመሰግን ነበር እኔም ከላይ የምትሰራውን ብቻ ነው የሚመለከቱት። አንድ ቀን መሞትህ አይቀርም ያኔ ጅናዛህን አጥቦ ሶላተል ጅናዛ የሚሰግድብና የሚቀብርህ አንድም ሰው አታገኝም እለው ነበር ትላለች። እሱም እየሳቀ ጅናዛይን ሱልጣን ሱሌይማን አጥቦ በጅናዛዬ ላይም ሱልጣን ሱሌይማን ከነ ሰራዊቱ ከነ ሚኒስትሮቹና ከትላላቅ የሀገሪቱ ሸሆች ጋር በመሆን የሀገሪቱ ሁሉ ሙስሊሞች ሲሰግዱብኝ ታያለሽ እያለ ይነግረኝ ነበር፣ በማለት የባሏን የህይወት ታሪክ አጠገቧ ለቆመ ሰው ትነግረዋለች። ሱልጣን ሱሌማንም ከልቦ በማልቀስ አዎ፣ ልክ ነው እኔ ስልጣን ሱለይማን ነኝ። እኔው ራሴ ጅናዛውን አጥበዋለሁ ይልና የዚህን ምርጥ የአላህ ባሪያ ጅናዛ ራሱ ካጠበ በኋላ ለሀገሪቱ ሙሉ ሰራዊት፣ ለሀገሪቱ ሙሉ ባለስልጣናት፣ ለሀገሪቱ ሙሉ መሻየኮች፣ ለሀገሪቱ ሙስሊሞች በሙሉ ትዕዛዝ በማስተላለፍ በዚህ የአላህ ባሪያ ጅናዛ ላይ እንዲገኙ በማድረግ ስልጣን ሱለይማን አልቃኑኒ በታሪክ ትልቁ ሶላተል ጅናዛ በዚህ ድንቅ የአላህ ባሪያ ላይ አሰገዱ። አያችሁ፣ ውጭ ላይ ለእኛ በተገለጸልን ነገር ላይ ብቻ ተመርኩዘን የአላህን ባሮች ለመንካት መመዘን፣ ደረጃን መስጠት ከባድ ነገር ነው፣ ከኛም እውቀት ውጭ ነው። ይህንም ቪዲዮ ከተጠቀማችሁበት ሁላችሁም ሸር፣ ፖስት፣ ኮፒ ሊንክ እያደረጋችሁ ተደራሽነት እንዲኖረው የየበኩላችሁን ኃላፊነት እንድትወጡ በአፍራ ጠይቃለሁ። ሰላም አለይኩም ወራህመቱላህ። ልጁ በአጋጣሚ ከቤት ወደ ደጅ ሊወጣ ተዘጋጅቶ ነበር። የቤቱን በር እንደተራመደ፣ ከዚህ ቤት ተባረሃል፣ ተመልሰህ እንዳመጣ የሚል ኃይለ ቃል ጆሮውን ጭው አደረገው። ለምን፣ እንዴት፣ ወዴት የሚል ጥያቄ የሆነ ክርክር ሊያቀርብ አልሞከረም። ቀጥሎም ትቶት እየወጣ የነበረውን በር ከጀርባ በኃይል ተዘጋ። አያቱ ነበረች። ከልጅነቱ ጀምሮ ያሳደገችው የሴት አያቱ አሁን እንደ እንግዳ ከቤት አውጥታ እየጣለችው እንደሆነ አሰበ። ወንድ አያቱ ሁኔታውን በድንጋጤ ሲመለከት ቆይቶ ምን እያደረግሽ ነው? ለምንስ ነው እንደዚህ አውጥተሽ የጣልሽው? የልጅ ልጅሽ እኮ ነው አላት። ሴትየዋ ምንም ምላሽ አልሰጠችውም። ከጓዳ ገብታ ከሰውየው ራቀች። ሁኔታው አልገባውም። ግራዋን ነው የተጋባው። ኃይለ ቃሏን የሰሙ ጎረቤቶች በሁኔታው ተደናክረው ምክንያቱም አልገባቸውም። የልጁ የሴት አያቱ ድምጽ ተመላልሶ እያቃጨለበት በደመ ነፍስ እግሩ ወደ መራው መራመድ ጀምሯል። ጧት የለበሰውን እንደለበሰ ነበር እና የያዘው ገንዘብ ሆነ ስልክም የለም። እስኪ ወደ ጓደኛዬ ዘንድ ልሂድ ብሎ መጀመሪያ ወደ ጓደኛው ሄደ። የማደሪያ ቦታ አለ ሲል ጓደኛውን ጠየቀው። ጓደኛ ምን ሆነህ ነው ብሎ ጠየቀው። እሱም ከቤት አባረውኝ ነው ሲል መለሰ። ወይኔ ይቅርታ፣ ወላጆች ማንም እዚህ እንዲቆይ አይፈቅዱም። ብረዳ ደስ ይለኝ ነበር፣ ምንም ማድረግ አልችልም ሲል ውሳኔውን ነገረው። ልጁ ጉዞውን ቀጠለ ሌላኛው ጓደኛው ሲመጣ አይቶታል ሁሉም ነገር ደህና የተፈጠረ ነገር አለ ሲል ጠየቀው ልጁም የሚሄድበት ቦታ የለኝም ለጥቂት ቀናት ከአንተ ጋር ብቆይ ልመና የሚመስል ድምፅ ጠየቀ እዚህ ምን ልታደርግ ነው ገንዘብ የለህም ጓደኛ መልሶ ጠየቀው ልጁም አይ ምንም በለሰለሰ አንደበት መለሰ ይቅርታ አድርግልኝ ከዚህ መቆየት አትችልም ቁርጡን አሳወቀው ልጁም አንገቱን አቀርቅሮ ወጥቶ ሄደ አሁን ልጁ ብቻውን ቀርቷል ማንም ሳይኖረው ብቻውን በእግረኛ መንገዱ ዳር በሚገኝ አግዳሚ ወንበር ላይ ተቀምጦ ወደ ሰማይ ተመለከተ በሀሳብ ወጣ ወረደ ብቻው ለተውት ምንም ላልሰጡ ሰዎች ሁሉንም ነገር ሰጥቶ ነበር። ሳያስበው አይኑን ባቀረረ ሰዓታት አለፉ። ማንም ሊፈልገው እንደማይመጣ እያሰበ ሳለ ወንዳያቱ ብቅ አለ። ወደ ቤት እንሄዳለው መሄድ ባለመፈለጉ ለምን እሄዳለሁ እንደገና አውጥታችሁ ልጥሉኝ ነው የሆነበትን አስቦ ይበልጥም ባው መጣ። እባክህ መነኝ ዝም ብለህና እንሄዳለው። ልጁም አያቱን ተከትሎ ምንም ሳይነጋገሩ አብሮ መጓዝ ጀመሩ። ከቤት ሲደርሱ ሴት አያቱ ልጁን እንድታቅፈው ሩጣ መጣች። ልጁ ግን ሲያያት ወደ ኋላ ተመለሰ። ወንድ አያቱ ልጁን ጎትቶ አስቀመጠውና በተረጋጋ አንደበት እንዲህ ያለው። ሴት አያት ይህንን ያደረገችው ጨክና ባህ አይደለም፣ አይንህን እንድትገልጥ ነገሮችን እንድታገናዝብ ትፈልጋለች ኪስን ሲሞላ የምትሰጠው ሲኖር ብቻ ከጎን የሚቆሙትን እንድትመረምር ትፈልጋለች። በጓደኞች የተከበብክ መስሎህ ነበር። ጠንካራ ግንኙነት እንዳለ አምነህ ነበር። አንተ ማየት ያልፈለግካቸውን ነገሮች እሷ ቀድማ አይታቸዋለች። ስታደርግላቸው ብቻ የሚከቡ የሚጠቀሙብህ፣ አንተ ፈላጊ ስትሆን እነሱ የሸሹ። ስለዚህ አያትህ እውነቱን እንድታይ ማድረግ ነበረባት። ያን ስታደርግ ግን ልቧ እጅግ እያዘነ ነበር። አትፍረድባት አለው። ልጁም ማልቀስ ጀመረ። ሴት አያቱም ቀረባለችና እንዲህ አለችው። ልጄ፣ እንዲህ ሳደርግብህ ልቤን ሰብሬ ነው። ውሸት እንድታምን መፍቀር ስላልቻልኩ ነው። ልጄ በጣም ወደሃለሁ አለችው። እሱ ማቀፋትና ማልቀስ ጀመረ። እሷም እንደ ህፃንነቱ ሁሉ በጥብቅ አቀፈችው። ከቃላት ሊማሩ የማይችለውን ነገር በተግባር አስተማረችው። ታሪኩ እንዲህ ይጀምራል። በሳውዲ የሚኖር አንድ የመኒ ነው። በአንድ ወቅት ያጋጠመውን ታሪክ እንዲህ ይተርከዋል። ከፊሌ የዘካ ገንዘብ ሊያከፋፍል ፈልጎ ከሱ ጋር ወጣው። የደሃ መንደሮች ወዳሉባቸው ጠረፍ አካባቢ ሄድን። የዘካውን ገንዘቦች በፖስታ የታሸጉ ነበሩ። እያንዳንዱ ፖስታ ውስጥ አምስት ሺህ ሪያል ይዟል። ከአንዱ መንደር ወጥተን ወደ አንዱ መንደር እያልን የጅዛንን መስመር ስንይዝ አንድ የሰባ ዓመት አካባቢ ሽማግሌ አገኘን። ሽማግሌው ብርቱና ጤናማ ነው። ጎዳናውን ይዞ ይጓዛል። ወዳጄ ይህ ደግሞ በዚህ ሰዓት በዚህ በረሃ ምን ይሰራል አለኝ። ሽፈሩ ሕገ ወጥ የመኒ ነው አለ ካጠገቡ ስንደርስ ቆምንና ሰላም አለው። ከየት ነህ ወንድም? ከየመን። የት ነው የምትሄደው? የት ነው የምትሄደው? የአላህን ቤት ናፍቄ አለሁ። ህጋዊ ነህ? አይደለሁም። ለምን ህጋዊ አልሆንክም? ለዋስትና ሁለት ሺ ሪያል መያዝ ይጠበቅብኛል። እኔ ያለኝ ሁለት መቶ ብቻ ነው። በመቶ ተሳፈርኩባት የቀረኝ መቶ ብቻ ነው አለ እሻጎቴ በጉዞ ላይ ምን ያክል ሆነ አለው። ጓደኛዬ ስድስት ቀን እየጾም ካይደለምን? አይ ጾመኛ ነኝ። እሩ አንተ ከአምስት በላይ የተፍትሽ ኬላዎችን አልፋል። እንዴት ነበር የምታልፋቸው ሲል ጠየቀው። እሱም መለሰ፣ ከሱ በስተቀር እውነተኛ አምላክ በለለው አላህ ምላለው የማልፈው በእነሱ ዘንድ ነው፣ ግን አንድም ያናገረኝ ሰው የለም አለ ለስራ ነው አመጣጥ? በጭራሽ ወላሂ እኔ የአላህን ቤት ናፍቄ ነው የመጣሁት ዑምራ ማድረግ ነው የምፈልገው፣ ወደ መካ ነው የምጓዘው። ጠየቁት፣ በአስፋልት ስትጓዝ ተዘዋዋሪ ዘቦች አልያን ፖሊሶች አልያዙህም? ከግማሽ ሰዓት በፊት በ50 ኪሎ ሜትር ርቀት ላይ ይዘውኝ ነበር። ከዚህ ከመድረሴ አንድ ኪሎ ቀደም ብሎ ድረስ እነሱ ናቸው ያመጡኝ። የት እንደምሄድ ሲጠይቁኝ በአላህ ምዬ የአላህን ቤት እንደምፈልግ ስነግራቸው ለቀቁኝ አለ። ሱብሃንአላህ ጭራሽ እስከዚህ ቦታ ላይ እንዲያደርሱ አላህ ሮሎችን አመቻቸልህ፣ አልኩኝ በውስጤ ወዳጅ ሁለት ፖስታዎችን እየሰጠው እነዚህን ያዝ ዘካ ነው አለው። እሱም እየተቀበለ ጀዛኩም አላሁ ኸይር አለ። ፖስታዎቹን ያለው ገንዘብ መጠኑ ምን ያክል እንደሆነ አያውቅም። የሳውዲን ብር ታውቃለህ አልኩት፣ አዎ አለ። ጥሩ ፖስታውን ክፈትና እንዳይጠፋብህ ገንዘቡን በቀበቶ በሂዛምህ ውስጥ ደብቅ አልኩት። ሲከፍተው አስር ሽርያል ነው። ይህ ሁሉ ለእኔ ነው አለ። አዎ ላንተ ነው አለው። ከመኪና ላይ ወደቀ፣ ራሱን ሳተ። ከመኪናው ወርደን በላዩ ላይ ውሃ መርጨትን ያዝን። ከዛም ይህ ሁሉ ገንዘብ ለኔ ነው፣ ይህ ሁሉ ገንዘብ ለኔ ነው እያለ መጮህ ያዘ። ቁጭ ብሎ ማልቀስንም ቀጠለ። ከዛም ቀጠል ላደረገና ወዳጄ ከእኛ ጋር ትንሽ ወደፊት እንውሰደው አለ። ከእኛ ጋር መኪና ላይ ወጣን። ትንሽ ሲረጋጋ ጠየቅኩት፣ ምንድነው ይህ ሁሉ ለቅሶ አልኩት? እኔ የመን ውስጥ ከቤቴ ጎን ትንሽ ቦታ አለችኝ። ለአላህ ሰጥቻታለሁ። እኔና ቤተሰቦቼ በሷ ላይ በጭቃና በድንጋይ አድርገን መስጂድ ገንብተንባታል። ግንባታው ሲጠናቀቅ ምንጣፍና ጥቂት ነገሮችም ቀርተውት ነበር። ለዚህ መስጅድ እንዴት ምንጣፍ እንደማገኝ ተቀምጭ ሳስብ ነበር። ይህንን ሲል የእውነት ሁላችን አለቀስን። ሀሳቡ አራ የሆነ ሰው ዱኒያ እንዳለች ትመጣለታለች የሚለውንና ሀሳቡ አራ የሆነ ሰው አላህ መብቃቃቱን ከልቡ ውስጥ ያደርግለታል፣ ነገሩንም ይሰበስብለታል። ዱኒያ በግዷ ወደሱ ትመጣለች። አሳቡ ዱኒያ የሆነ ደግሞ አላህ ድህነቱን በአይኖቹ መሀል ያደርግበታል፣ ነገሩንም ይበታትንበታል። ከዱኒያም የተወሰነለት ብቻ ብቻ እንጂ አይመጣለትም፣ የሚለውን የነቢዩ አለህ ሰላት ወሰላምን ሐዲስ ትዛለኝ። በዚህ ጊዜ ወዳጀን ለሰውየው እንዲጨምረው ጠየቅኩት። ተጨማሪ ሁለት እሽግ ፖስታ ሰጠው። በድምሩ ሀያ ሽር ያላገኘ ሰውየውም ሰውየውን ከመኪናው ከመውረዱ በፊት እያለቀሰ እያጉመተመተ ዱዓ አደረገለት። በአላህ ላይ እውነተኛ የሆነ መመካትን ብትመኩ ኑሮ ልክ ወፍን እንደሚረዝቀው ይረዝቃችሁ ነበር ተርባ ወጥታ ጠግባ ትመለሳለች የሚለው የነቢዩ አለህ ሰላት ወሰላም ሐዲስ ታወሰኝ። በመጨረሻም እናንተ ካዳመጣችሁት ከተማራችሁበት ሌሎችም ይጋሩ ዘንድ ሸር በማድረግ ተባበሩኝ። ወሰላሙ አለይኩም ወራህመቱላ ወበረካቱ።